የምግብ ዘይት በማስመሰል ጭቃ በጀሪካን ሞልቶ ለመሸጥ ሙከራ ሲያደርግ የነበረ ተጠርጣሪ በህብረተሰቡ ጥቆማ ሰጪነት በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ለተጨማሪ ዘገባው ዋና ሳጅን ጤናው ፈጠነ። ተጠርጣሪው የማታለል የወንጀል ድርጊቱን የፈጽመው በአዲስ ከተማ ክፍለ ከተማ ወረዳ ስምንት ልዩ ቦታው ሸራተራ ተብለው በሚጠራው አካባቢ ነው። ግለሰቡ ባለ አምስት ሊትር ጀሪካን ጭቃ ሞልቶ የምግብ ዘይት ነው ብሎ ለመሸጥ ሙከራ ሲያደርግ በህብረተሰቡ ጥቆማ ሰጪነት በቁጥጥር ስር ሊውል የቻለ ሲሆን ከዚህም ቀደምም ተመሳሳይ ድርጊት ፈጽሞ እንደነበር በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል ምርመራ ቲም ኃላፊ ምክትል ኢንስፔክተር አሰፋ ጎንፋ ገልጸዋል። ዘይት ብሎ አንድ ፍሬ ጃርከን ባለ አምስት ሊትር ናሙናውን ካሳየ በኋላ ሌሎች ወደ ስድስት ሰባት ጃርከን የሚሆኑ ደግሞ በጭቃ ጭቃ ሞልቶበት አሽጎ ዘይት ነው በሚለው ክብደታቸውን ተመሳሳይ በማድረግ ሰዎቹም ያኛውን አንዱን ካዩ በኋላ ያው ዘይት ነው በሚለው ግዢ ከፈጸሙ በኋላ ቤት ሄደው ቼክ ሲያደርጉ ጭቃ መሆኑን ካረጋገጡ በኋላ በሌላ ሰው እንዲገዛ ድጋሚ ልሸጥ ይዞ ሲመጣ ድጋሚም የተያዘበት ሁኔታ ነው ያለው። መጀመሪያ የሸጠው ሁለት ነው። ከሁለቱ አንዱ ንጹሕ ዘይት ነው፣ አንደኛው ጭቃ ነው። ሙሉ ለሙሉ ጭቃ የተሰራ በአፈር በውሃ በጥብጦ ነው። ድጋሚ በሌላ ሰዎች ሊሸጥ ስል አራት ጃርካን ነው ያመጣው። አጠቃላይ ስድስት ነው። ከስድስቱ አንዱ ንጹሕ ዘይት ሲሆን አምስቱ በጭቃ የተሰራ ነው። በአዲስ አበባ ከተማ በተለያዩ አካባቢዎች ከቦታ ቦታ እየተዘዋወሩ መሰል የማታለል ወንጀል የሚፈጽሙ አታላዮች እንዳሉ በመረዳት ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ የምርመራ ኃላፊው መልእክት አስተላልፈዋል። ከዚህ መማር ያለባቸው አንደኛ ይህን የፈጸመ የግለሰብም ወስን ገንዘብ ነው የሚያገኘው ግን ይሄ ደግሞ ያው እንደ ሀገርም እንደ ግለሰብም ጎጂ ነገር ስለሆነ ትክክለኛ በትክክለኛ መንገድ ትክክለኛ ገንዘብ ትክክለኛ ክፍያ ነው ማግኘት ሲገባ ባይጎጥ ለመበልጸግ ነው ይህንን የተደረገው። ወደፊትም አረጋግጦ ነው መግዛት ያለባቸው።